ውድ ቤተሰቦቻችን እንግዲህ እንዲህ እያልን ዝግጅታችንን ወደ ማጠናቀቁ ተቃርበናል። የዝግጅታችንን ፍጻሜ ያደረግነው በገርጂ ቦሌ ደብረገነት ቅዱስ ጊዮርጊስ እና ቅዱስ ገብርኤል ቤተ ክርስቲያን ነው። እዚህ ያለው የበዓል ድባብ ምን ይመስላል የሚለውን ወደ እናንተ የምናደርስ ይሆናል። ዝግጅታችን ፍጻሜው ላይ ነው ያለው። ሌሎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን መርሐ ግብራት የሚቀጥሉ ይሆናል። እኛ ተሰናበትን። በያላችሁበት የዓለም ክፍል ሁሉ መልካም በዓል እንዲሆንላችሁ እንመኛለን። መልካም ስቅለት በዓል በዓለ ሕማማት መነሻ ከእሁድ አምስት ሰዓት ጀምሮ ነው። በእነዚሁ ተከታታይ ዕለታት ግብረ ሕማማት ለዚህ የተዘጋጀውን ንባባት በማንበብ በቤተ ክርስቲያን በመገኘት መላው ምእመናን እየሰገድን ትምህርተ ወንጌል እየሰጠን አሳልፈናል። በተለይም ደግሞ በትላንትናው ባለ ሕጽበተ እግር በዓል በተለየ መልኩ ከሌሊቱ ጀምሮ ስብሐተ እግዚአብሔር በማድረስ ቀኑንም ንባባቱን በማንበብ ወንጌል በማስተማር ቅዳሴ በመቀደስና ምዕመናንን በማቁረብ በማታውም ክፍለ ጊዜ ሰፊ የበገና ዝማሬና ትምህርተ ወንጌል ስንሰጥ አምሽተናል። በዛሬው ዕለት ከሌሊቱ ስምንት ሰዓት ጀምሮ አገልግሎቱ ተጀምሯል። እንግዲህ በዓለ ስቅለት ልዩ በዓላችን ነው፣ የድህነት በዓላችን ነው። በቤተልሔም የተጀመረው በልደቱ የተወጠነው የማዳን ስራ የተጠቃለለበት፣ ክርስቶስ በመስቀል ላይ ውሎ ወደ ቀደመ ክብራችን እኛ ልጆቹን የመለሰበት፣ የ5500 ዘመን መከራ ያበቃበት፣ ያከተመበት፣ አዳምና ልጆቹ ወደ ጥንት ክብራቸው የተመለሱበት ልዩ በዓላችን በመሆኑ የአጥቢያው ምእመናን ካህናት ወደ ቤተ እግዚአብሔር በመሰብሰብ እንደምታዩት ቅጽረ ግቢያችን ሰፊ ነው። ቤተ ክርስቲያናችን ትልቅ ነው። ብዙ መጠለያዎች እንዲሁም ደግሞ የሰንበቴ አዳራሾች አሉን። በእነዚህ ሁሉ ውስጥ ሊቃውንቱ በውስጥ፣ ምእመናኑ ደግሞ በቅጽረ ግቢውና በየአዳራሾቹ በየመጠለያው በመሆን ኪላላይ ሶን በማለፍ በመውደቅ በመነሳት የአምላካችን መከራውን ሕማሙን በማሰብ በማክበር ላይ እንገኛለን። የጌታችን የመድኃኒታችን ኢየሱስ ክርስቶስ ጾም የአጽዋማት ሁሉ ራስ እንደመሆኑ መጠን በካቴድራላችን ውስጥ ከደብሩ ስብከተ ወንጌልና አስተዳደር ጽሕፈት ቤት ጋር በመሆን ሰንበት ትምህርት ቤታችን እጅግ በጣም ልዩ የሆነ ተከታታይ ጉባኤን በማዘጋጀት እንደገና ደግሞ ጾሙን ደግሞ ምክንያት በማድረግ የነዳያን የማስፈሰግ ስራ እንሰራለን። ይህም በተለያዩ በልዩ ልዩ ማቴሪያሎች በአስቤዛ በአልባሳት እንደገና ደግሞ ነዲያንን ሊጠቅም በሚችል መልኩ እያገለገልን ነው፣ እስካሁን የቆየ ነው። የሰሞነ ሕማማቱንም ደግሞ በማስተባበር ምዕመናኑን እንደገና ደግሞ የሕዝቡንም ፍላጎት በማከለ መልኩ አገልግሎታችንን ስናደርግ ቆይተናል። አሁንም ዛሬ ደግሞ እንደምታዩት በእንደዚህ አይነት ልዩ መርሃ ግብር በዓሉን እያከበርን እንገኛለን። እለተ ስቅለትን እያከበርን እንገኛለን። ያው በጎ አድራጊ ምእመናንን በማስተባበር ለነዳያንም የማስፈሰግ ስራዎችን እየሰራን ያለ ነው። እንዳያችሁት ደግሞ በካቴድራል ውስጥ ደግሞ ለምእመናን መገልገያ ለመስገጃ የሚሆኑ ድንኳኖች ተዘጋጅተው ልዩ የሆነ መርሃ ግብር እየተካሄደ ያለበት ሁኔታ ነው ያለው ማለት ነው። ዛሬ በጣም ነው ደስ የሚለው። በጣም ማማትን ሁሌ እየመጣን እንሰግዳለን፣ ጸሎት እናረጋለን። እና እንደገና ደግሞ ያው ነዲያን ይበላሉ ለነሱም እርዳታ እየሰጠን ነው፣ በበኩላችን በአቅማችን ማለት ነው። በዓለ ስቅለት አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ከወደቅንበት ለማንሳት ከሐሳር ወደ ክብር ለመመለስ የቀደመ ርስታችን ገነትን ሊሰጠን በመስቀል ላይ የዋለበት ልዩ በዓል ነው። ልዩ እለት ነው። ሰዎች ለሚያስፈልግ ሰው ለሚያስፈልገን ሰው ሆኖ የተገለጠበት እለት ነው። ስለዚህ እኛም ደግሞ እርሱን አብነት አድርገን ለሌሎች ሰሆነን ልንገኝ ያስፈልጋል። እርሱ ስለኛ መስቀልን ተሸክሞ የታየ አምላክ ነው። እኛም እንደ ርሱ የእርሱን መስቀል መከራ በማሰብ መስቀል በማሸከም ሳይሆን መስቀል በመሸከም እርሱን ልንመስል የሚያስፈልግበት ትምህርት ያገኘንበት ህይወት ለሰው ልጅ የበዛበት እኛ ከሞት ወደ ህይወት የተሻገርንበት እንደ መሆኑ መጠን ደግሞ ሰዎችን በሰላም እንዲኖሩ በፍቅር እንዲኖሩ በረከተ መስቀሉ እንዲደርሳቸው በመስቀሉ የተከፈለው ዋጋ ሁሉም እንዲያውቀው፣ እንዲረዳው ማስተማር የቤተ ክርስቲያን ድርሻ ነው። እኛም ቃሉን መስማትና እንደ ቃሉ በፍቅር መመላለስ ድርሻችን ሊሆን ይገባል። በመስቀሉ ላይ የታወጀው ሰላም ነው። በመስቀሉ ላይ የተገለጸው ፍቅር ነው። እግዚአብሔር ለሰው ልጆች ያለውን ፍቅሩ ነው የገለጠበት በመሆኑ እኛም ደግሞ ሌሎችን በመውደድ በመርዳት በመተባበር በዚህ እግዚአብሔር በሰጠን ዓለም በፍቅር ልንኖር ይገባል ብዬ አምናለሁ። እንግዲህ ይሄ በዓል እጅግ በጣም ልዩ በዓል ነው። በተለይ ለእኛ ለኦርቶዶክሳውያን ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ኃጢአቱ ያለ ክፋቱ ያለ በደሉ፣ በእኛ ኃጢአት በእኛ ክፋት በእኛ በደል እኛ መሰቀል ሲገባን እሱ ተሰቅሎ፣ እኛ መጠማት ሲጠበቅብን እሱ ተጠምቶ፣ እኛ መራብ ሲኖርብን እሱ ተርቦ ለሰው ልጆች የከፈለው ልዩ ክፍያ ዋጋ ነው እና በደሙ ፈሳሽነት ቅዱስ ስጋውን ቆርሶ ክቡር ደሙን አፍስሶ ለእኛ መስዋዕት የሆነበትን ዕለት የምናስብበት ቀን ነውና ይህንን በዓል ስናስብ ደግሞ ከየትኛውም ጊዜ በላይ ክርስቶስ ለእኛ የከፈለውን መስዋዕትነት ክርስቶስ ለእኛ የከፈለውን ፍቅር በማሰብ ከየትኛውም ጊዜ በላይ በንስሐ ወደ ክርስቶስ መቅረብ እንዳለብን፣ ቀን በቀን እመጣለን፣ እንሰግዳለን። ጠዋትም ማታም እየመጣን ነው የምንሰግዳው። ደስ ይል ነበር በጣም። አሁንም ያው እንደምታዩ ነው ያለው ነገር። ከነመላ ቤተሰቤ የመጣሁት እግዚአብሔር ይመስገን። መላው ኦርቶዶክሳዊያን ልጆቻችን እንኳን ለብርሃነ መስቀሉ ለስቅለት በዓሉ እንኳን አደረሳችሁ ለማለት ወዳለሁ። እግዚአብሔር ያክብርልን። በዚሁ አጋጣሚ ለሕዝበ ምእመናኑ ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ስቅለት በሰላምና በጤና አደረሳችሁ። ይህንን እያሰብን ወደ ቅዱስ ስጋ ወደ ክቡር ደግሞ እንድንቀርብ አደራ እላለሁኝ። ለመላ ኦርቶዶክሳዊን የማስተላልፈው መልእክት እንኳን አደረሳችሁ ለስቅለት በዓል ነው ብለው እንግዲህ እናንተንም እንኳን አደረሳችሁ።